ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እስኪ ገባ ገባ ላይክ አድርጉ። ደግሞ አሁን እናንተ እንድትገቡ የሸዋ ልጅ የሸዋ ልጅ ደህና ነች ግን፣ ሰላም ሰላም እሺ እንዴት ነሽ? አለሁልሽ። አንቺስ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የት ነሽ? የት ነው ያለሽው? ጠፍተሽ ነበረ። የሆነ ጊዜ እንኳን ኢትዮጵያ ገብቼ ነው? አንቺ የት ነሽ? እዛ ኦ እዛ ውጭ ነው ያለሽ። እዛው አሪፍ። በቅርቡ መጠለው እንሻአላ ትመጫለች። ሁሉም ሰው እየገባ ነው። ትመጫለች የተነሳ አዲስ አበባ ላይ አዲስ አበባ ነው ያለሁት። የኔ ቆንጆ ማይ ሲስተር አዲስ አበባ ነው ያለሁት። ሄደች ውል ክፍት ግስት ክፍል ሀገር ሄደች መሰለኝ። አዎ የት መሰለች? መጀመሪያ ስጉራ ማርያም ሄደች፣ ከዛ ከስጉራ ማርያም ደግሞ ወደ ክፍል ሀገር ሄደች። አንድ ስለሆነ ስሜን ሸዋ ነው፣ እዛ ነው አንድ ነው። ስጉራ ማርያም እና የነሱ አካባቢ አንድ ስለሆነ፣ በሰው ግን ሰኞ ለታ ትናንት ነው ሰኞ የነበረው፣ በቀደም መሰለኝ መጣ ነው ብላኝ ነበረ። እና እግር መንገዳ እና እንጂ መጀመሪያ ሄደችው ስጉራ ማርያም ነበረ እኔ እና እሷ ደግሞ የተገናኘ ነው። በመጣች በስንት ቀን ብቻ በአምስት ቀን ምናምን ነገር ስጉሯ የት ነች? ሰሜን ሸ እኔ በጣም ገርች ሰሜን ሸዋዎች ባዛ ሁላች አታውቃትም? ሰሜን ሸዋ ነች እኮ ሰሜን ሸዋ ሰሜን ሸም እንደዛ ሰሜን ሸና ስጉሯ ስቡራ ማርያም ልክ ደብረ ብርሃንን እንደጨረሳችሁ የጅሩ መስመር አለ አይደል? እዛ ጋር ነው ተቀጥሎ መኪናው ሄዶ ማለት ነው። ስጉራ ማርያም ሰሜን ሸዋ፣ ጻድቃኔ ማርያም፣ ከዛ ደግሞ ዘብር ገብርኤል፣ ከዛ ደግሞ የሆነ ገዳማውን አለ ታዲዮስ ተክለ ሃይማኖት ነው ና ታዲዮስ ተክለ ሃይማኖት ነው። ታዲዮስ ተክለ ሃይማኖት ብዙ ገዳማት አለ። ያን አገር ልጆች ነን። እግዚአብሔርን በጣም ደስ ይላል ማርያምን ስለዚህ በቃ ታድለን እናንተሰብ እንሸዋካ ናቸ ሄዳለ ግን፣ እናንተ ሰዓት መጡ ሁሉን አይቻሉም። ስሜነሽ ሶስት ጊዜ ሂጃ ለው። ስሜነሽ ኪዳነ ምሕረት ሽጉሯም ሂጃ ለው። እንግዲህ ብቻ ደስ የሚል በቃ አሁን መሄድ የምፈልገው ዘብር ገብርኤልና ዘድቃኔ ማርያም ነው። ደግሞ ሰኞ ታመጣለው ታመጣለሁ ብላኝ ነበር እየጠበኳት ነበረ። ረዲ አልደወልኩላት እዛ በቃ ኒንጃ ሴሜን ሸዋች በቃ ታድላቸው በቃ እዛው ስለሆነ ቀጥ ብለ ወደዛ መሄድ ነው ሩጣችሁ። እዛ ግን በጣም የሚገርመኝ ነገር እዛ ሁነው ራሱ ጎረቤቱ ነው ራሱ የማያውቋቸው ሰዎች አሉ። በጣም ነው የሚገርመው ማለት እዛው እዛው ተቀምጠው ሰው ከስንት ሀገር ተነስቶ እየሄደ እዛው እዛ ሆነው በብዛት አይሄድም። ለምን እንደሆነ አላውቅም፣ አይደል እና አላውቅም። ግን ሀገራችሁ እኮ ማለት ነው ይሻዋዋ። ውይ ብርዱ! ወይኔ ወይኔ ወይኔ ወይኔ ወይኔ! እንዴት እንደምትኖሩ አድላችሁ ለምን ነው ያገራችሁ ብርዱ? ብርድ አይደለም። አሁን ደግሞ ኢትዮጵያ በጣም ዝናብ። ትናንትናና በቀደም የዘነበው ዝናብ በስላሴ ስም። አሁን ድራስ ዳመና ነው፣ በጣም ዝናብ አለ። ኔትወርክ ኮኔክሽን ይሰራል፣ ግን የት አረይጣል? የት ነው አዲስ አበባ ይሰራል። ስጉራ ማርያም ስሜንሽ ትንሽ ይሰራል። ስጉራ ማርያም ግን ጭራሽ አይሰራም። ስልክ ራሱ ማውራት አይቻልም። እንትን የለም ኔትወርክ የለም ማለት መብራት አልገባም።

አንቺ የት ልጅ ነሽ? እኔ የጎንደር ልጅ ነኝ። እኔ ቆንጆ እኔ ጎንደሬ ነኝ። ማሬ ሀገራችሁ ደስ ይላል፣ ግን ብርዱ ብርዱ፣ ወይኔ፣ ወይኔ፣ ወይኔ፣ ወይኔ፣ ወይኔ። እንዴት ነው ግን ያደጋችሁት? ሸዋ ነሽ? ሸዋ አይደለም፣ ጎንደር ነኝ። ማይ ጎንደሬ የኔ ዓለም ከሸዋ ጨዋታ ወደ ጎንደር ማታ ላብንተና ከሸዋ ጎረቤት ከወንድ ነው ይህን ዓለምን ጠይቂና፣ ከሸዋ ጨዋታ ወደ ጎንደር የእኛ እኮ ዝቅ ይላል። ኦኬ ዝቅ ይላል። የት ነሽ አንቺ? ዝሩ ዝሩ ደብረ ብርሃን በጣም ብ አይበርድም። የት አካባቢ ነሽ? ዜድዬ ሰላም፣ እንዴት ነሽ? ደህና ነሽ ወይ? እንኳን ደህና መጣሽ። አይወርድም ወደ ጅሩ አካባቢ ነሽ? እንጃ ላይክ አመሰግናለሁ። የሚርዬ ሰላም፣ አማን ነው ወይ እህቴ ሰው ብላለች። እንዴት ነሽ የእኔ ቆንጆ? ዜድዬ ደህና ነሽ ወይ? እንኳን አደረሰሽ ረመዳን ከሪም ብያለሁ። ተራክ ካፕሪስኪ። ይሄ አጣዬ አጣዬ ወሎ አይደለም እንዴ? አጣዬ እንትን ነው እንዴ? ደብረ ብርሃን ነው እንዴ? ስሜሻ ነው እንዴ? እኔ እኮ አጣዬ እኮ እንትን ነበር የሚመስለኝ። ምንድን ነው ወደ ወሎ አካባቢ እና አጣዬ አይበርድም። ጎንደር ነሽ አንቺ? ጎንደሬ ነሽ አንቺም? እኔ ጎንደሬ እንደሆነ እኮ አታውቂም ዜድ። እኔ ጎንደሬ ነኝ። አዎ ጎንደሪ፣ ጎንደር ምንድን ነው የምትይው ማሬ? ጎንደር ግን እስካሁን ግን ጎንደር አልሄድኩም። እዚህ አዲስ አበባ ነው ያለሁት። አዲስ አበባ ነው ያለሁት፣ ጎንደር አልሄድኩም። ደስ አለኝ። ሰው እናቱን ናፍቆ እናቱን የማያይ እንደዚህ አይነት ሰው አለ? ንገረኝ። እንዳለ ቤተሰቦቼ ጎንደር ናቸው፣ ብዙ ዩትበሮች ጎንደሬ ናቸው ብላለች። የኔ ቆንጆ ዜድዬ በቃ ለምን አትሄጂም? በቃ መጀመሪያ ሰላም እንትን እያሉኝ ነበር። ሰላም አይደለም፣ ሰላም አይደለም ምናምን እያሉኝ ነበረ። ከዛ በኋላ ደግሞ ለመሄድ አስጠላኝ። እንዴት አስቻለሽ? ብላለች ማርያም። በጣም የሚያስጠላው እንደምታስቡት አይደለም። ተመታሽ ለምን ይሸዋ ስቀልች ማረ ምን ማለት ነው? እዚህ ስትመጡ ታያላችሁ። በጣም ነው የሚደብረው። ከምር እንዴት እንደሚደብር እሱ እንደምትጓጉት አይደለም። ወይም ልክ እንደመጣችሁ ወደውን እዚህ አዲስ አበባ ወይ ሶስት ቀን ምናምን ይሆን አለ አደለም፣ እንደመጣችሁ ከሄዳችሁ እሺ። ከዛ ውጭ ግን አንድ ወር ምናምን የተወሰነ ምናምን ከቆያችሁ ማረ ምን እንዴት እንደሚያስጠላው እንዲህ ሄዳለሁ። ትንሽ ቆይቼ ደግሞ በጣም ሄድ የምንፈልገው ለጥምቀት ነበረ። ጥምቀት ደግሞ በቃ ሰላም አይደለም ሰላም አይደለም ሲሉኝ በቃ ጥምቀት ካለፈ በኋላ ታይቶኝ አያውቅም። ታዲያ እስከ መቼ እሄዳለሁ? እኔ እኮ አልተመልሼ እኮ አልሄድም። ተመልሼ ወደ ድባይ ምናምን የት ምናምን ስለማልሄድ ወረዲ እንትን ላለሁ መሄዳ ሰላም፣ ብርሃንዬ ሰላም እንዴት ነሽ? ደህና ነሽ ወይ? ተመልሼ ስለማልሄድ ማልሄድ ወይ የትም ሀገር ላይክ አመሳግናለሁ። ስለዚህ ያው እንትን እላለሁ፣ ሄድላለሁ። ወይም እናንተ ስትመጣ አብረን እንመጣለን። ታድያ ወይ እንዴት ነሽ ብርሃንዬ? ሰላም ነው ወይ? አይቶሽ አውሽሬ ልመጅ ብላለች፣ ለማጅብላለች ምንም ዳለው። ኢንሻአላህ ኦኬ እሺ ኢትዮጵያ ገብቼ የኔ ቆንጆ አማራጭ የለም። ምንም አማራጭ ስለሌለኝ ዞሮ ዞሮም መምጣቴን ያውቃሉ። እንደመጣው ተናግሬ ያለው ከዛ ሄዳለው። ገባሽ? አሁን ኦልሬዲ የአምስተኛ ወሬ ንዣለው። ጊዜው እንዴት እንደሚሄድ አስበት እስኪ። ምንም ስራ ሳልጀምር ምንም ሳልሰራ ምንም ሳልን የአምስተኛ ወሬ ንጃለ ቁጭ ብዬ እዛ ዩቱብ ላይ ቆጭ ብዬ የማድረቡን ማለት ነው። እንቅልፍ አሁን ተኝቼ ነዋል። አይዞሽ እሺ እኔ ቆንጆ

ቢያንቺ በቆንጠጥ የለባትም። ታያለች ያላለች እሺ፣ ቆንጠጥ ይከበር ወይ ውሳዱኝ፣ እስኪ ውሳዱኝ። እንግሊዝኛ ታ አላነብም። አታውቂም እንዴ መብራት ጠፋሃል? የተ ኢትዮጵያ ኑር እንደዚህ ነው። አንዴ መብራት ይጠፋሃል፣ አንዴ ይሄዳል፣ ውሃ ይጠፋል፣ ይመጣል። እንደሱ የለመዳችሁት። ከዛ ደግሞ ዋይፋይ ልክ ስትመጡ ማለት ነው ዋይፋይ ስለዚህ የኢትዮጵያ ኑሮ እንደዚህ አሁን መብራት ጠፋ፣ በቃ አውሃ የለችም። ጭራሽን ትቀና ዛሬ እመለሳለው እያለ ነው ያንቺ። እኛ ደግሞ አንመጣም፣ እመለሳለው እያልን ነው አንቺ። እኛ ደግሞ አንመጣም አላልሽም? ትመጣላችሁ፣ መታችሁ አትመለሰው፣ አሳምናችሁት ነው። አሁን እኔ ብዙ ጊዜ የሆነ ትመለሻለች ምናምን ይሉኝ ነበር። እኔ ግን ምንም አይመስለኛል። ዜይድ ጉጅ ነው ብላለች። እሺ ኪኪ ብላለች። መሪያ ያ መብራት ጠፋ፣ ከምር መብራት ጠፋ። ከዛ መብራቱ ውሃው ምናምን እንደፈለጋችሁት አታገኙትም። ከዛ ደግሞ ዋይፋይ አስባችሁታል እሱ የበዳ ምናምን ያረሳት ዋይፋይ ለምዳችሁ ከዚህ መታችሁ፣ አንድ ቀን ማደር አችልም። መብራን በጣም ከባድ ነው ቁም ነገር አሁን ዝም ብለሽ ሂጂ። ክፉም ቢኖር ቤተሰብ ጋር አብሮ መሞት ይሻላል፣ አማራጭ የለም። የሀገራችን ሁኔታ ነው ብላለች። እምነትሽ ነው ዜድዬ። አሁን ላይ አሁንማ ክረምት ገባ፣ አሁን ደግሞ ጾም ነው። ምናልባት ፋሲካ ሲመጣ አስባለሁ፣ እንደ እግዚአብሔር ፍቃድ፣ ፋሲካ ሊደርስ አካባቢ ማለት ነው ሄዳለው አሁን በቃ ሳይለት ለት ሊሆነው። እሺ የኔ ቆንጆ ዜድዬ አመሰግናለሁ። ለምን ስራ አልጀመርሽም? ምን ልስራ ማለት የሆነ ምሳሪው ነገር ቅጡ፣ በቃ የሆነ ቅጡ ይጣል። ምን መስራት እንዳለብሽ ምን ብሰራ ምን ያዋጣኛል? ምናምን አምን የምትዩው ነገር ጭንቀት ውስጥ ታውቂያለሽ። እንደዛ ነገር ስራ ጀምሪ ምን ልጀምር ሚይ በቃ ምን እንደሚያዋጣኝ አላውቅም። የሆነ እንትን እየተማርኩ ነው። ኔትወርክ ሊያቋርጥ ይመስለኝ። እንትን ዲዛይነር እየተማርኩ ነው። ጠልፍ እና ስጨረስ ምናምን የሆነ ማስታወቂያ ምናምን እየሰራው ነው። ምናልባት እንግዲህ ወደፊት በሚለው አመሰግናለሁ። የኔ ቆንጆ እና ያው እሱ ስጨርስ ወይ እጀምራለሁ ወይ ተቀጥሬ እሰራለሁ ብዬ ነው ያሰብኩት።

ዩቲቪ ምንም አልሆነም፣ ግን እስካሁን እንትን አላለም ማለት ከሰራውበት አሪፍ ነው። ምንም አልሆነም። ሃሎ ሃይ፣ ፕሮ ሃይ

ታዱ የሆነ ነገር አውሪ። ምን ላውራ? ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ጋይስ፣ ሄሎ። ምን ላውራ? አውሪኛ። እኔ ካላወሩኝ እኮ ጻጥ ነው ምለው። ስለምን ላውራ መሰላችሁ? ስለ ኢትዮጵያ ኑሮ ውድነት ላውራ። ማበደኝ ነው። ማበደኝ ነው። ማበደኝ ነው። ኔትወርክ ደግሞ ይሄዳል ይመጣል።